እስኪ እንግዲህ እንደ ከተማው እንዳይመስልሽ፣ ቀስ ብለሽ ነይ። እንዲህ ነው ገጠር ባላገር ኑሮ። ነይ፣ እዚህ እንግዲህ መንገዱ ነው ማለት እህ፣ አንጂ እንዲህ ነው የሚኖር፣ እንዲህ ነው ይህን። ውጣ ውረር፣ ቁጭ ብድግ እያሉ ነው የሚኖሩት። በይ ከዚህ ነው የምትለኝ? ቀስ እያልሽ ጨለፍ አድርጊው እንጂ እንዳለ ዛቅሽው አይደል? ቅ ቀስ ቀስ ዛቅሽው፣ ዛቅሽው። እንደሱ ቀስ ጨለፍ አድርጊው ነው እንዴት ያለ ውሃ መሰለሽ! ጣም ነው እንዲህ እንዳይመስል። እንዴት ያለ የማይደርቅ ከክረምት ከበጋ የሚጠጣ ነው እንጂ። ደግሞ አይ መስሎሽ ነው ወይ ማንጹህ ነው። ጨለፍ እያረግሽ ይልቅ እንደሱ ቆይ

ምን አበባልሽ ከተማ ጀግና የጠፋነው የሚመስል? ምን ጀግና አለ? ወንዱ ብቻ መስሎ ነው። ሴቱ ራሱ በሱስ ፍቅር ተጠምዶ ማግባት መውለድ ቤተሰብ መመስረት እንዳለበት ረስቷል። እኔ ምልሽ የከተማው ወንድ እንደው ጤነው ተቃውሷል። ጥሩ ቃላ አግኝታ ያላታል። ቤተሰብ ማስተዳደሩን ዘንግቶ ነጋጠባ ይጨፍራል። ያላገባችሁም ከተማ ለከተማ ካስሮ ወንድ ማስካካ ጉድ ጉድ ጉድ ጉድ ብቻ

ከተማማ እንደምገባ ነግሬሻለሁ። ግን ለጊዜው አንዳንድ ምክንያቶች ይዘውኛል። ለይም ተደርሶልኛል። ለካ ያለሽ እንደው እውነቱን ነው የብሎኝ። ሩቅ ሩቅ ዛሬ ደግሞ ንፋሱ ብሶበታል። ንፋሱ አይሏል። ደስ ነይችን ጭራሽ ሩቅ ሩቅ እውነት እንዲው

ይሁን እስቲ፣ ያልተስተማረችም ብሎ አይደል? እንደዚህ ከተስተማሪት ጋር አይደል? እንደዚህ እንትን ነው ያለው። አይ ቢሆንልኝማ፣ እና ቢሳካልኝ፣ እስቲ እሱ እንትን ባለ ደስ ይለኝ ነበር።

ምን፣ እና እንዴት ነው ትምህርት? እንዴት ነው ትምህርትማ? አሪፍ ነው። እኛ ጋር ይኸው እናንተ ናፍቃችሁ ነው። ላይፍ ላይ መጣ። አጎቴስ እንዴት ነው? አጎቴም ናፍቆኛል። እንደው ካየው ስንት ዘበኔ፣ እንቺ እንደው ሱም መጥቶ አያውቅ። እንደው ብዙ ጊዜ ሆነው ያ ነው ነበር እንዴ? አይው በኋላ እደውላለሁ ብዬ ነው። ዝም ብለን እኛ እንጫወት፣ በኋላ እደውላለሁ ደንበኛ

ለዚህም ተደርሷላ እቺቺቺቺቺ ቆይ ደግሞ እንዴው ቆይ፣ ባላሳጅህ። አይዞሽ፣ እኔ እኔ ልሰበረልሽ። ቀስመሽ ተሰበረልኝ። እኔ ያለውልኝ እኔ ያለውልኝ። ወትሮም ይሄ ሸርሙጣ ይረባሽም ነበር። የው ከከተሜ ሰው ጋር አይደል ወዲያ ወዲህ የሚል ሆዋ ዝጭቅ የምትኖሩ መስሏችኋል? እይ እንዴ ወዲያ ልታ

የስርቼው ብቅ እያልክ ሰው ማስደንገጥ ስራህ ነው። እናትዋ ይቅርበይ። ደግሞ ምን ልትሰራ መጣህ? ደግሞ ይህን ስፍራ ማናሳየህ? ትጠገብዋ፣ እንዲህ በመሆን ራስሽ መጉዳት የለብሽም። እኔ እንደዛ ወሽካታ አይገልልሽም፣ አልዋሽሽም። እሱ ያልታመነ አንተን ላምን ር የተባላችሁ ሁላችሁም አንድ ናችሁ። ኧረ ተይ አትጠገብ፣ ኧረ ተይ እኔን ከእነሱ ጋር አትመድቢ። የለንም አሁን አበበ ስሙን አትጥራብኝ፣ ስሙን ቄስ ይጥረው። እኔን አላመንሽኝም እንጂ ነግሬሽ ነበር እኮ ወስላታ እንደሆነ እና ዝም ብለሽ አሁንም ቢሆን ተይው፣ ዝም ብለሽ አትከፊኝ፣ ተይው

ደሞ ምን ቀረ? ጨርቄን ጥያለ አብድልህ ብዬ ነው። ምንድን ነው ዛሬ? በስራ ተጠመደች ወይስ ምን?